ትራምፕ አሜሪካንን በጎልደን ዶም ሊያጥሩ ነው። የሲምፕሰን ፊልም ትንቢት መሳይ ታሪክም በድጋሚ እውን ሊሆን ነው። በእውን እየተከሰቱ አስደንጋጭ የሆኑት የሲምፕሰን ተከታታይ የካርቱን ፊልም ትዕይንቶች ከኢቦላና ኮሮና ወረርሽኝ መከሰት እስከ ትራምፕ ፕሬዚዳንት ሆኖ መመረጥ ድረስ በርካታ እውነቶችን ቀድመው አስመልክተውናል። አሁን ደግሞ በፊልሙ ላይ ስፕሪንግፊልድ የተባለችውን ከተማ ከብክለት ለመከላከል በዶም ስትሸፈን የሚያሳየው ትዕይንት በዶናልድ ትራምፕ የጎልደን ዶም እቅድ ከጋዶ ዓለም እውነታው ጋር ሊዛመድ መሆኑ ዓለምን እያነጋገረ ይገኛል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በአሜሪካ ሰማይ ላይ ጎልደን ዶም የተባለ ግዙፍ የሚሳኤል መከላከያ ስርዓት ለመግጠም የሚያስችል እቅድ ይፋ አድርገዋል 175 ቢሊዮን ዶላር ያስወጣል የተባለለት ጎልደን ዶም የተከላ ስራው ሲጠናቀቅ አሜሪካ ላይ ያነጣጠሩ ከምድርም ሆነ ከአየር አለፍ ሲልም ከህዋ የሚቃጡ ማንኛውንም የሮኬትና የሚሳኤል ጥቃቶችን በተሳካ ሁኔታ የሚመክት ስለመሆኑም ትራምፕ አረጋግጠዋል ፕሬዚዳንቱ እንደ ሲምፕሰኑ ግዙፍ ዶም በአካል የሚዳሰስ ባይሆንም ከጠላቶቻችን ብርቱ መዳፍ ያስጥለናል ያሉት መናባዊ ወንዶም ግን ገቢራዊ ሊያደርጉ እየተጣደፉ ነው። ታዲያ የሲምፕሰን ፊልም ልቦለሌ ታሪኮች በአንዳች መንገድ በአጋጣሚ ከጋዶ ዓለም እውነታዎች ጋር የተዛመዱ አሊያስ በጸሐፊዎቹ ቀድመው የታዩ ትንቢቶች መልሱ በወል ባይታወቅም የከሰቶቹ ግጥምጥሞች ግን ዓለምን አሁንም ግር ያሰኝ ቀጥሏል። በአለም ላይ ከዚህ ቀደም በምንም መልኩ ያልታየ ምርጡ የአየር መከላከያ ስርዓት ነው ተብሎ በትራምፕ የተወደሰው ይህ ተስፈኛ ግዙፍ ፕሮጀክት የንድፍ መረጣ አስራት ጠናቋል። እንደ መከላከያ ሚኒስትሩ ፒቴክሴስ ገለጻ ትውልድ የሚቀባበለው የአሜሪካን ደህንነት በአስተማማኝ መልኩ የሚያስጠብቅ ጨዋታ ቀያሪም ተብሏል። የፕሮጀክቱ ግንባታ በሦስት ዓመታት ጊዜ ውስጥ ይጠናቀቃል የተባለ ሲሆን ትራምፕ በፈረንጆቹ አቆጣጠር በ2029 ሥልጣናቸውን ከማስረከባቸው አስቀድሞ አገልግሎት መስጠት ይጀምራል ብለዋል ፕሬዚዳንቱም ትራምፕ እንደሚሉት ከሆነ እቅዱ የአሜሪካን አርባኛ ፕሬዚዳንት በነበሩት ዶናልድ ሬገን ቀርቦ እንደነበር፣ ነገር ግን በቴክኖሎጂ ጥረት ሳቢያ እቅዱ ገበሬ ያልሆነም፣ እኛ ግን በምርጫ ወቅት ቃል እንደገባንላችሁ በላቀ ደረጃ እናሳኳለን ሲሉ ተደምጠዋል። በምርጫ ቅስቀሳ ወቅት አገራችንን ከየትኛውም የሚሳኤል ጥቃት የሚጠብቅ እጅግ የዘመነ ሚሳኤል መከላከያ ስርዓት እንደምንገነባ ለአሜሪካውያን ቃል ገብቼ ነበር። አሁን ያንን ነው እየተገበርን ያለነው። የቀጣዩን ትውልድ ዘመናዊ ቴክኖሎጂ የታጠቀና በባህር በየብስና በህዋ ላይ ተገጥሞ የሚሳኤል መቃወሚያዎችን የሚያዝ ግዙፍ ስርዓት ንድፍ ስራ በይፋ መምረጣችንን ስገልጽላችሁ ደስታ ይሰማኛል። በፓልም ቢች ከሚገኘው ከማር ኤላጎ ሪዞርታቸው ከዋይት ሀውስ በፊት መኖሪያቸው እስከነበረው ትራምፕ ታወር መገልገያቸውን በወርቅ የለበጡት ከበርቴው ዶናልድ ትራምፕ ለወርቅ የተለየ ፍቅር እንዳላቸው ይነገራል። በዚህም ወርቃማ ቀለም ቀዳሚ ምርጫቸው በመሆኑ የአሜሪካ መከላከያ መስሪያ ቤት ፔንታጎን አይረንዶሙን ጎልደንዶም ብሎ ለመሰየም እንደበቃም ተነግሯል። ይኸው አዲሱ ጎልደን ዶም የሚሳኤል መቃወሚያ ስርዓት ሶስት ዓመታት እንደሚፈጅ የተነገረለት ሲሆን ከዚህ ቀደም ከነበሩ የሀገሪቱ ጠንካራ የአገር መከላከያ ስርዓቶች ጋር ይተሳሰራልም ተብሏል። ይህን እንዲያሳልጡም በዩናይትድ ስቴትስ የጠፈር ኃይል ወይም ስፔስ ፎርስ የተለኮ ምክትል ኃላፊ ጀኔራል ሚካኤል ጉትሊን የፕሮጀክቱ መሪ ሆነው በትራምፕ ተመርጠዋል። ይሁንና የፋይናንስና የግብዓት አቅርቦት ጥያቄ ውጥኑ እንደታቀደው በቀላሉ እንዳይሟላ ሊያደርጉ ይችላሉ የሚሉት ባለሙያዎች በቀነ ገደቡ መሰረት ይጠናቀቃል በሚለው ሀሳብ ላይ ስጋት ገብቷቸዋል። ከዚህ ባለፈ ከንድፉ በቀር ስርዓቱ በዝርዝር ምን እንደሚመስል፣ ማን እንደሚገነባው፣ የቁጥጥር ስርዓቱ እንዲሁም እጅግ በፍጥነት እየተለዋወጠ የመጣውን የሚሳይል ቴክኖሎጂ ተገዳድሮ አሜሪካውያንን በትክክል ከጥቃት ይጠብቃል የሚሉት ጉዳዮች አለመታወቃቸው ሌላው በስጋትነት የሚነሱ ናቸው ይላል የኒውዮርክ ታይምስ የሚጽፈው ደብሊው ጄሂኒ ገን። በሌላ በኩል የትራምፕ ቀኝ እጅ እንደሆነ የሚነገርለት በስፔስ ኤክስ የጠፈር ተቋሙና በስታርሊንክ የሳተላይት ኢንተርኔት አገልግሎቱ ከቢዝነስ ባሻገር የፖለቲካ ዓለም ቁንጮን በቅ ያለው ኢለን መስክ የፕሮግራሙን ግንባታ ሊያካሄድ ይችላል የሚሉ ጭምጭምታዎችም እየተሰሙ ነው። በተለይም የገንዘብ አቅም ውስንነት ትልቁ የፕሮጀክቱ ሳንካ ሊሆን እንደሚችል ብዙዎች ጋነሱት ያለ ሀሳብ ሆኗል። ማይክ ስቶንና ጄፍ ሜሰን የተባሉት የሮይተርስ ጸሐፊዎች በጋራ ባሳፈረው ዝርዝር አተታ የፕሮጀክቱ በመቶ ቢሊዮን ዶላሮች የሚቆጠር በጀት ምንጭ እስካሁን ግልጽ አይደለም ባይ ናቸው። የሪፐብሊካን ህግ አውጪዎች ለጎልደን ዶም ማስጀመሪያ የሚውል መነሻ ኢንቨስትመንት 25 ቢሊዮን ዶላር ገንዘብ አቅርበዋል። ይህ የአጠቃላይ 150 ቢሊዮን ዶላር የመከላከያ በጀት ጥቅል አካል ነው። ይሁንና የሪፐብሊካን የገንዘብ ዕቅዱ ከኮንግረሱ ብርቶ ተቃውሞ ይገጥመዋል ተብሎም ይጠበቃል። የኮንግረሱ በጀት ቢሮ ከአንድ ወር ገደማ በፊት ጎልደን ዶም 542 ቢሊዮን ዶላር ይፈጃል ሲል ግምቱን ማስቀመጡም ይታወሳል። ይህ ማለት ትራምፕ ካስቀመጡት የገንዘብ ፍጆታ በ210 በመቶ ብልጫ ያለው ነው። ታዲያ ለፕሮጀክቱ በቅድ ደረጃ የተያዘው ትልቅ በጀት በኮንግረሱ የማይጸድቅ ከሆነ በዓለም የወታደራዊ የሳይንስ ታሪክ የመጀመሪያ የሚሆነው ግዙፍ ጎልደን ዶም በተያዘለት ቀነገደ መሰረት ወደ ሙሉ ትግበራ የማይገባ ይሆናል። ፕሬዚዳንት ዶናልድ ትራምፕ ሦስት ዓመታት ተሻግረውን የሩሳ ዩክሬን ጦርነትን በድርድር ለመቋጨት ከሩሲዎቻቸው ፕሬዚዳንት ቭላዲሚር ቭላዲሚሮቪች ፑቲን ጋር በስልክ ባወሩ ማግስት የዚህን ትልቅ የሚሳኤል መቃወሚያ ሥርዓት ንድፍ ይፋ ማድረጋቸውም በብዙ እያስባለ ነው። ትራምፕ ምንም እንኳን እቅዱን ከዚህ ቀደምም በይፋ አንስተውት የነበረ ቢሆንም ፕሮጀክቱ በዋናነት አሜሪካንን ከሩሲያ ከባድ ጥቃት ለመከላከል ታቅዶ የተዘጋጀ መሆኑን የዋይት ሀውስ አስተዳደር ባለሥልጣናትን ዋቢ አድርጎ ኒውዮርክ ታይምስ በሰፊው አትተው አስነብቧል። ንድፉ በትላንትና ዕለት ጽድቆለታል ተብሎ የቀረበው ጎልደንዶም ትራምፕ ለሁለተኛ ጊዜ የፕሬዚዳንትነት ሥልጣን ከተረከቡበት ወቅት አንስቶ ቅድሚያ የተሰጠው ጉዳይ ሲሆን ሮኬቶችንና ሚሳኤሎችን በተሳካ ሁኔታ ማክሸፍ ከሚችለው ከእስራኤል የአገር መከላከያ ስርዓት አይረንዶም ጋር ተመሳሳይነት ያለው እንደሆን ይነገራል። ነገር ግን አሜሪካ በስፋት ከእስራኤል አራት መቶ ጥፍ እንደምትገዝፍ የሚያነሱን ተንታኞች አነስተኛ ሮኬቶችን እያከሸፍ ያለውን የእስራኤሉን አይረንዶም ስርዓት እጅግ አውዳሚዎቹን የኒውክሌር ጦር መሳሪያዎች እንዲያከሸፍ እየታሰበ ካለው ስርዓት ጋር ማነጻጸር ተገቢ አይደለም፣ ጠንካራም ስራ ይፈልጋል እያሉ ነው። ከዩናይትድ ስቴትስ ግዛት የስፋት አንጻር ቴክኒካዊ ስንነቶች ሌላው ለፕሮጀክቱ እውናዊነት ቀሬታ ይሆናል ተብሎም ተሰክቷል። ከአሜሪካ ባለፈ ጎረቤቷ ካናዳም በጎልደን ዶም ላይ ፍላጎት እንዳሳየች ሰቅሷል። ከዩናይትድ ስቴትስ ጋር ከታሪፍ ጦርነትና የትራምፕ የመጠቃለል ጥያቄ ጋር በተያዘ የተካረረ ቁርሾ ውስጥ ገብታ የቆየችው ካናዳ በመከላከያ ስርዓት ውስጥ ለመታቀፍ ጥያቄ ማቅረቧን ትራምፕ በትላንትና እውለት በጉዳዩ ላይ መግለጫ በሰጡበት ወቅት አንስተዋል። እንደተለመደው ካናዳን ለመርዳት ዝግጁ ነን ሲሉም ሀገሪቱን እግረ መንገዳቸውን ወረፋ አድርገው አልፈዋል። አሜሪካ ከቀናት በፊት ከሩሲያ ጋር የተደረገውን ውይይት ጨምሮ ምንም እንኳን በየአቅጣጫው የሰላም እንቅስቃሴዎችን እያካሄደች የምትገቢ ቢሆንም እስከ ኒኩሌር ጦርነት ሊያመሩ የሚችሉ ፍጥጫዎች በቀጣይ አይቀሬ በመሆናቸው የጎልደን ዶሙ ገበሬያዊነት በእጅጉ አስፈላጊ ሆኖ ተገኝቷል ተብሏል። በትራምፕ የፕሮጀክቱ መሪ ሆነው የተሾሙት ጀኔራል ጉትሊንም አሜሪካ ባህር ተሻግራ ለዓለም አቀፍ ሰላም አተኩራ የሰራች ቢሆንም ጠላቶቻችን የኒኩሌር የጦር መሳሪያዎቻቸውን እያዘመኑ በመሆኑ ፕሮጀክቱ ወደ ሥራ የሚገባበት ወሳኝ ሰዓት አሁን እንዲሆን አስገድደዋል ሲሉ ገልጸዋል። ሀገራት የባለስቲክ ሚሳኤል ፕሮግራሞቻቸውን እያላቁኑ ያሉት አዲሱ ተሿሚ በሰዓት ስድስት ሺህ ማይል እየተመዘገዘጉ አሜሪካንን ሰዓት ባልሞላ ጊዜ ውስጥ የሚያደባዩ ሃይፐርሶኒክ ሚሳይሎች እየበለጸጉ ናቸው ብለዋል። በመሆኑም አሜሪካንና ዜጎቻችንን ከጥቃት ለመከላከል የሚደረገውን ሂደት በጥፍ ማሳደግ ለነገ የማይባል ወሳኝ ጉዞ ነው። ጎልደን ዶሙም ለዚህ ምዕራፍ ያግዛል፣ በማለት የስርዓቱን አስፈላጊነት አስረድተዋል። የአሜሪካ መንግስት ባለፉት አራት አስርተ ዓመታት የሚሳኤል መከላከያ ስርዓቶችን ለማሳደግ ከ300 ቢሊዮን ዶላር በላይ ውጪ ማድረጉን ኒውዮርክ ታይምስ በዘገባው ጠቅሷል።